ሰላም ሰላም ያ ጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት በሰላማችሁ። ዛ በቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ እያደርጋችሁ ጀምሩ። ለዛሬው ትምህርት ይችላችሁ የመጣ አማርኛ ፊደላትን ከሀ እስከ ከ ያሉትን ፊደላት ነው። ይችላችሁ የመጣው እንግዲህ የአማርኛ ፊደላትን ከሀ እስከ ከ ያሉትን ፊደላት ጽፌ ይችላችሁ መጥቻለሁ። በደንብ አድርጋችሁ እናንተ ተከታተሉኝ፣ እኔ አነብላችኋለሁ። እንግዲህ የአማርኛ ፊደላት ስምንትም ሰባትም ሊሆኑ ይችላሉ ማለት ነው። ስለዚህ በደንብ አድርጋችሁ እናንተ ተከታተሉኝ፣ እኔ አነብላችኋለሁ። ይህ የአማርኛ ፊደላት የምንላቸው ሀ ሁ ሂ ሄ ህ ሆ ኋ እንላታለች። የምታየዋት ኋ እችን ዲቃላ ሁዬ የትባላለች። እንግዲህ ዲቃላ ሁዬ ኋ ስምንተኛዋ ፊደል ማለት ነው። ወደ ቀጣዩ ስንሄድ እንደገና ለ ሉ ሊ ላ ሌ ሎ ሉዋ እንላታለን እንቺ ደግሞ ሉዋ። እንዲህ እንደምታያችሁ እነዚህ ዲቃላ ወሄ ይባላሉ። ዲቃላ ወሄ ሉዋ እንላታለን ማለት ነው። ወደ ቀጣዩ ሰደድ እንደገና ሀ ትባላለች። እንቺ ደግሞ እንግዲህ ሃ። እዚህ ጋም ሀናት፣ እዚህ ጋም ሀናት። በድምጻቸው ተመሳሳይ ሆኖ በቅርጻቸው ግን የተለያዩ ናቸው ማለት ነው። በድምጻቸው ተመሳሳይ በቅርጻቸው ደግሞ የተለያዩ ናቸው ማለት ነው። ስለዚህ ልዩ ስማ ደግሞ አመርዋ ትባላለች። ሀሆ ሄሀ ሄህ እንላታለን ችን ደግሞ ይች ዲቃላ ሆዬ የምንላት ናት ማለት ነው። እዚ እዚህ ጋም ያያችዋት ናት እዚ ጋም ደግሞ ናት እነዚህ ዲቃላ ሆዬ ይባላሉ ማለት ነው። ወደ ቀጣዩ ስንመጣ እንደገን እንግዲህ መ ቺ መ ትባላለች። መ ሙ ሚ ማ ሜ ም ሞ ሟ እንላታለን። ደግሞ ይቺ ሟ ትባላለች። ሟ ዲቃላውዬ ማለት ነው። ሟ እንላታለን ማለት ነው። እንደ ቀጣዩ ስንመጣ እንደገና ሰ ሱ ሴሳ ሴስሶሶ ሷዋ እንላታለን። ችን ደግሞ ሷ ትባላለች። እንግዲህ እችኛዋ ፊደል ደግሞ ሷ ስምንተኛ ፊደል እዚህ የምታቢያቸውን በዚህ ፊት ለፊት የተጻፉት ስምንተኛ ስምንተኛ ፊደላት የሆኑት እንግዲህ እነዚህ ሊቃላ ወይ ይባላሉ ማለት ነው። እንግዲህ ወደ ቀጣዩ ደግሞ ስንመጣ፣ እንደገና እች እንግዲህ ረ ትባላለች። ረ ረ ሩ ሪ ራ ሬ ር ሮ ሩዋ እንላታል ደግሞች ሩዋ ሩዋ ትባላለች። እንግዲህ እች ደግሞ የምታዩዋት ሩዋ እንላታለን። ኦኬ፣ ወደ ቀጣይ ስንመጣ እንግዲህ ደግሞ የምናያት ሰ ትባላለች። ፊደሉ ሰ ሰ ሱ ሲ ሳ ሲ ስ ሷ ነላታ ሷ ትባላለች ማለት ነው። ሷ ዲቃለ ሆይ የምንላት ስምንተኛ ፊደሏ ሷ። እንግዲህ ወደ ቀጣዩ ስንል እንደገና ደግሞ ሸ ሹ ሺ ሻ ሸ ሺ ትባላለች እንደምታያት ሿ ኦኬ፣ ወደ ቀጣዩ ስንመጣ እንደገና ቀ ቁ ቂ ቃ ቄ ቅ ቆ ቆ ቋ ልንላት አንችልም። ቋ ቋ ትባላለች፣ እንደምታያት ቋ። እንግዲህ እነዚህ ፊደላት የምታያቸው በዚህ ገጽ የተጻፉት አንድ ገጽ የተጻፉት ዲቃላ ሆሄ ናቸው። ዲቃላ ሆይ የምንላቸው ናቸው ማለት ነው። ዲቃላ ሆይ፣ በጣም አሪፍ በጣም አሪፍ። ወደ ቀጣይ ዋ ስንመጣ እንግዲህ ቺ ፊደል ደግሞ በ ትባላለች። በ ቡ ቢ ባ ቤ ብ ቦ ቦ ባ ትባላለች። ቧ ቧ፣ ይች ደግሞ ቧ ትባላለች የምታያት ዲቃላ ወይ የምንላት ናት ማለት ነው። ቧ ቧ ትባላለች። በጣም አሪፍ። ወደ ሌላኛው ስንል ደግሞ ወደ ቀጣዩ ፊደል ስንር ደግሞ ኤቨር ትባላለች። ወደ ቀጣዩ ፊደል እንደገና ቨ ቮ vi va vi vi vo vo እሺ። ወደ ቀጣዩ ስንመጣ እንደገና ይቺ ደግሞ የምታይዋት ታ ትባላለች። ተ ቱ ቲ ታ ት ቶ ቷ ትባላች። ደግሞ ቷ እንላታለች። ፊደል ደግሞ ቷ ትባላለች ማለት ነው። ዲቃላው ወይ ናቸው እነዚህ፣ ምን ያቸው ዲቃላው ወይ ናቸው። በጣም አሪፍ በጣም አሪፍ ነው። እንግዲህ ቀጣይዋን ፊደል ደግሞ ስናያት ችቻች ዋ ትባላለች እንላታለች። ችል ደግሞ ዋ። ወደ ቀጣይ ፊደል ስንሄድ እንግዲህ ወደ ቀጣይ ፊደል ስንሄድ ይቺኛዋ ሰባት ቤተሰቦች ብቻ ናቸው ያሉት። ሰባት ቤተሰቦች ብቻ ማለት ነው። ወደ ቅጥያ አስነድ እንግዲህ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ፣ ኖዋ እንላታለን። ኖዋ ትባላለች። ደግሞ ይችል ስምንተኛዋ ፊደል ኖዋ እንላታለን።

ደግሞ ኳ እንላታለን። ደግሞ ኳ እንግዲህ ዛሬ ከ ሀ እስከ ከ ያሉትን ፊደል ነው ይዤላችሁ የመጣሁ። ከ ሀ እስከ ከ ከ ሀ እስከ ከ ያሉትን ፊደሎች ነው ይዤላችሁ የመጣሁ። ቀሪዎችን ደግሞ በሌላ ክፍለ ጊዜ ይዤላችሁ እመጣለሁ። ሰላም ሁኑ። ሰላም ቆዩ። ባይ ባይ።